ሰላም ሰላም፣ እንኳን ደህና መጣችሁ። ሰላም ወደ ሸበካው አስቀየሽ አረታኝ ወጥቼ እኮ እንዳዲስ ገባሁኝ። አማራጭ ሳጣ ብለው አድርገው ባጠፋ ቦታ ብቀይር። ትናንትናም እንደዚህ አስቸግሮኝ ነበር ዛሬም እንደዚያም። ወይ ጉድ! እንግዲህ ምን ታረጉታላችሁ? ዝም ብዬ ተመቀመጥ ብዬ ገባሁኝ። እንኳን ደህና መጣችሁ። ላይክ እያደረጋችሁ ግቡ። ምንም ማረግ አይቻልም። እኔ ጋ ብቻ ነው ወይስ እናንተም ጋ ነው ኔትወርክ ያስቸገረው? እኔ እኮ ዋይፋይ ምን አጥፍቼ የዳታውንም ሞከርኩ ሁለቱም እምቢ አለኝ። ይሰማል? መጣሁ። እንኳን ደህና መጣችሁ። ህዊ ህዊ ትናንት አልመጣችም እያልኩ ሲል ነበር ስወቅስ ነበር። እንትና ቤት እንኳን ደህና መጣሽ፣ እንኳን ደህና መጣችሁ ሁላችሁም። ከልብ ነው የማመሰግነው። እየገባችሁ እንግዲህ አርፍጃለሁ። ላይክ ላይክ አድርጉኝ እስኪ። ስወዳችሁ ማለት ነው። የእኔ ወዶች፣ ዚነት ወይ ማሂዬ፣ እንዴት ነሽ? ደህና ነሽ ወይ አንቺ? ማሂ፣ ወላሂ ስምሽ እያደናገረኝ እዚህ ማሂል አለ ላይቭ ላይ ስትገቢ ደግሞ ሌላ ነው ስምሽ እንደኔ በፕሮፋይልሽ ነው እንጂ እስከ ዛሬ ያልመጣሁት ስላላውኩሽ ነው ትናንትና መጥቻለሁ በውስጥ ስላላክሽልኝ ማለት ነው እንደዛ በውስጥ ላክኝ ስትገቢ ማለት ነው እኔ ወድ አመሰግናለሁ ሁላችሁ ነው እ ዳታ አቃጥሎ ሊደፋ ይበጣው እንዴት ቦግ እንዳረገ ልነግራችሁ አልችልም። ትናንትና ሶስት ጊዜ ወጣሁ ገባሁ አስቸግሮኝ ማለት ነው። ዛሬም እንግዲህ አሁን ለሁለተኛ ጊዜ ወጥቼ አሁን ሁለተኛ ገባሁ ማለት ነው። ያጠራልሽ፣ ያዝድቅልሽ በሉ ይዘን በላችሁ አወለ እሙዬ ክፍት ነው እሺ አወዴ፣ ለምን እንደምን ሆኖ ነው ያልመጣው? እሱ ትናንት ነው አልመጣ። እኔ ጋ ላይክ እያደረጋችሁ ግቦ ሲገባ ገባ በሉ። ኔትወርኩም እያስቸገረ መተናል። ቀንዬ እንኳን እንደላመጣሽ ምንድን ነው የምትሰዱ? ዚነት እንኳን ስራ ነኝ። ክፍት ነው

ስለጠይቅሽ አላየውሽም። ሰላም አለይኩም ቤተሰብ። ወአለይኩም ሰላም ነስሪያ እና እንዴት ነው? እውነት እናንተ ጋ ነው ወይ እናንተም ጋ ነው ወይ እኔ ብቻ ጋ ያለው እንደዚህ የሚያስቸግረው ማለት ነው። ምን ይሻለኛ? ምን ላርገው? ያምር እዚህማ፣ የማይሆን ነገር ነው። ትዕግስት ሰላም ብላለች። ሰላም እሺ፣ ብዛት ትዕግስትዬ፣ እንዴት ነሽ? ደህና ነሽ? ገንፎ አለ ገንፎ በተልባ አላልሽም? ወደ እኮ ነው ከዚህም በላይ እስቲ አሽ ላይክ እያደረጋችሁ አለሁኝ። ውዴ፣ እሺ እኔ ውድ አመሰግናለሁ ማርታዬ። ኔት ኔት አስቸግሮኝ ማለት ነው በዚህኛው ስልኬ። ሰው ቤት ግን በነገራችን ላይ መዞር ይችላለሁ። እንደዚህ ላይቭ ነው የሚያስወጣኝ ማለት ነው ያንኛውን ክላሴን ክላሴ ነው ስልኬ ማለት ነው። ግን አንቺ ቤት እንደከፈትኩት ነው እዚህ የመጣሁት። እሺ ማረው ደህና ነሽ? እንዴት ነሽ? ደግሞ ምን ሆነሽ ነው የጠፋሽው? ኧረ ተይ ታይ በላይክ ይታይ ላይክሽ ደርሰኛ እንዴት ነሽ ውዴ? አለች ደህና ነኝ አልሐምዱላህ አንቺስ እንዴት ነሽ? ደህና ነሽ ወይ? እና ለምንድነው የምትጠፊው? ለምንድነው የምትቀሪው አሁን እና በሽማግሌ የሆነልሽ በቤት ዘመድ ይታይልሽ ምራጭ እስኪ፣ አረ ጉድ እኮ ነው ዝምድና ቆራጭ። ሰላም አለይኩም፣ ዋለይኩም ሰላም ካሊድ ሰላም ብያለሁ እኔም ሰላም ሰላም ሰላም አይቡት እኔ እንደው አላውቅም አረብኛ በአቅም ለማውራት አልችልም በርቱ እሺ ትዕግስትዬ እኔ ቆንጆ ኔ ቅመ ምስልግና አሁን ገንፎን በተልባ ነው አሁን የምትበየው የምርሽም ነው በሰሌጥ አይሻልሽም ሰሊጥ ሰሊጥ ደግሞ በድምሶ እና በንርፎ ይባላል እንጂ በገንፎ አለ እንዴ? አለ። እሺ ኖሪልኝ የኔ ወጥ አመሰግናለሁ። አይ ጉድ ሂባ ሂባ ማነሽ ማረኝ ክፍት ነው። እሺ የኔ ወጥ አመሰግናለሁ። ኖሮልኝ ገንፎ አማረኝ። እኮ እስኪ በምንድን ነው ገንፎ የምትወዱት? በማር ነው? በቅቤ ነው? አንዷ ደግሞ ምን አለ? ገንፎ በቅቤ ወድያ አልቃል ቢ አለ። እኔ አልወድም ገንፎ በማር እንማማር ብበዩ ጤና ገንፎ በቅቤ ግን ወራጅ አለ። አታስቂኝ ቄቂም አታቂኝም አታቂኝ ሂባ

በኑግ ይበላል እንደ እናንተ ሀገር። እኔ ደግሞ ኑግር የማቀው በቆሎ ነው። ይሄ ቆሎ ያለማ ማሽላ ቆሎ ጥንቅሽ ዘር ነው ማ የሚፈነዳው መሰለኝ። ጥንቅሽ ዘር ይፈነዳ እና ኑጉ ይወቀጥና ድቅቅ ተደርጎ ይወቀጥና ከዛ በዛ ሽት ይደረጋል። ምናምን ምናምን፣ እንደዛ ነው የማቀው ገንፎ በቅቤ ነው። ወሮጣ በነገራችን ላይ እኔ ገንፎ በቅቤ አልወድም፣ በማር ነው እንጂ ማለት ነው። እንግዲህ ገንፎ በቅቤ የምትወዱ በአንድ በኩል ሆኖ፣ በተልባ እንክ ተልባም አልወድም። ተልባ ደግሞ ልጠጣው እንጂ አልወድም። ገንፎ በቅቤ አልያለችም። አዎ፣ አሁን እየዞረ ነው። አሸበካይ ጨስኩኝ፣ ጨስኩኝ። እኔም አልወድም ወይ ደግሞ በሁለቱ በማርም በቅቤም አይደል? ብቻውን በማርም